የቻናሌ ተከታታዮች ዛሬ ማሳያችሁ የዶኩመንታችሁን ገጽ አንድ ዶኩመንት ሙሉ ዶኩመንት የተለያዩ የገጽ አይነቶች ሊኖሩት ይችላሉ። ለምሳሌ አንድ መጽሐፍ መጀመሪያ ከቨር ፔጅ አለው። ከዛ ቀጥሎ ደግሞ አክኖሌጅመንት አለ። ከዛ ቀጥሎ ቴብል ኦፍ ኮንቴንት አለው። ከቴብል ኦፍ ኮንቴንት ቀጥሎ ደግሞ ዋናው የሚጀምርበት ምራፍ አንድ ብዙ ጊዜ ምራፍ አንድ ተብሎ ይጀምራል ማለት ነው። እና ይሄ ለምሳሌ ከአክኖሌጅመንት፣ እና ይሄ ቴብል ኦፍ ኮንቴንት እና ሌሎች አንዳንድ ተጨማሪ የሚጠቀሱ ፓርቶች ላይ ኖርማሊ በሮማን ነንበር ነው ፔጅ ነንበር የሚጻፈው በሮማን ነንበር ነው። እንደገና ከቨር ፔጁ ደግሞ ገጽ እንዲኖረው አይፈለግም ከዛ ደግሞ ዋናው ቻፕተር ዋን ተብሎ እስከ ቻፕተር መጨረሻው ድረስ የሚጻፈው በአረቢክ ነምበር ነው ኖርማል ኮመን የሆነው የቁጥር አጻጻፍ ማለት ነው። ስለዚህ እንደዚህ አይነት የገጽ አጻጻፍ ስንፈልግ እንዴት እናደርጋለን ነው። ብዙ ጊዜ ያው ስለመጠይቁኝ ይህን ቪዲዮ ተከትላችሁ እንድታዩ ነው። ለምሳሌ መጀመሪያ ማይክሮሶፍት ወርድ እንክፈት ና ዶኩመንታችንን፣ ምሳሌ የሚሆንን ዶኩመንት እናዘጋጅ። ከዛ በኋላ እንዴት ፔጃችንን በምንፈልገው መንገድ ልናስተካክል እንችላለን ማለት ነው። ይሄ ማይክሮሶፍት ወርድ እንግዲህ ይሄ የመጀመሪያ ፔጅ ነው። ከቨር ፔጅ አድርገን እንውሰደው። ከቨር ፔጅ ይሄ ከቨር ፔጅ ነው። ከከቨር ፔጁ ቀጥሎ ደግሞ ቴብል ኦፍ ኮንቴንት ወይም አክኖሌጅመንት ወይም ሌሎች ተጨማሪ ይዘቶች ይኖራሉ ማለት ነው። ለምሳሌ እዚህ ኢንተርናል ና ለምሳሌ ይሄ ኖርማል ትዌልቭ ፔጅስ አክ አክኖሌጅመንት ይሄ አክኖሌጅመንት ፔጅ ነው። ያ ኢትስ ኢናፍ አክኖሌጅመንት ፔፐር ነው። ይሄ ፔጅ ነው። ከዛ ቀጥሎ ደግሞ ይሄ ቴብል ኦፍ ኮንቴንት፣ ይሄ ቴብል ኦፍ ኮንቴንታችን ነው። ይሄን በዚህ መሰረት ማስኬድ እንችላለን። አዲስ ፔጅ እንዲሄድ ነው የምንፈልገው። ይሄ ቴብል ኦፍ ኮንቴንታችን ነው። ከዛ ቀጥሎ ደግሞ ከዚህ ቀጥሎ ደግሞ ከቴብል ኦፍ ኮንቴንት ቀጥሎ ለምሳሌ አክሮኒምስ ልንጨምር እንችላለን። አክሮኒምስ አክሮኒምስ ልንጨምር እንችላለን። አብሬቤሽንስ ምናምን ከዛ እዚህ ላይ ቻፕተር ዋን ቻፕተር ዋን ይሄ ቻፕተሯን ፔጃችን ነው። ስለዚህ አጠቃላይ ዶክመንታችን አሁን እንግዲህ ቻፕተሯን ብዙ ፔጆች ሊኖሩት ይችላሉ፣ በርካታ ፔጆች ሊኖሩት ይችላሉ። ለምሳሌ ጠቅላላ አስራ አንድ ፔጅ ይኖረዋል በዚህ ምሳሌ መሰረት። ቻፕተሯን እዚህ ፔጅ ላይ ነው የሚጀምረው። ቻፕተር አይሚን አክሮኒሙ እዚ ፔጅ ላይ ነው። ቴብል ኦፍ ኮንቴንት እዚህ ፔጅ ላይ ነው። አክኖሌጅመንቱ እዚህ ፔጅ ላይ ነው እና ከበር ፔጁ ይሄ ነው ማለት ነው። አሁን ኖርማሊ ኢንሰርት ፔጅ ነምበር ስንል ኢንሰርት ፔጅ ነምበር በምንልበት ሰዓት ኢንሰርት ፔጅ ነምበር አዘ ቦተም ኖርማሊ ኮመን የሆነው አዘ ቦቶም ኦፍ ቦቶም ፔጅ ቱ ዘ ሌፍት ነው የተለመደው። በምናደርግበት ሰአት ያው ከ ከቨር ፔጁ ጀምሮ ዋን ቱ ስሪ ፎር እያለ ይሄድብናል ነው። ነገር ግን እኛ ነምበር ዋን ብሎ እንዲጀምር የፈለግ ነው ቻፕተሯ ላይ ከሆነ እንዴት አድርገን ነው ቻፕተሯ ላይ እንዲጀምር የምናደርገው ነው? ከዛ ቀጥሎ ደግሞ ከቨር ፔጁ ራሱ ፔጅ እንዲኖረው አይፈለግም። ከዛ ከ ከአክኖሌጅመንት እስከ አክሮኒም ድረስ ደግሞ በሮማን ነምበር ፔጅ መስጠት እንፈልጋለን። ብዙዎች ጥያቄ ስለሆነ ነው። ስለዚህ ይሄን እንዴት ነው እኛ ማድረግ የምንችለው? ነው እና በዋናነት የምንጠቀመው ነገር ምንድን ነው? ፔጅ ብሬክ የሚባል የማይክሮሶፍት ወርድ እንትን አለ፣ አሰራር አለ፣ ፔጅ ብሬክ ሙሉ ዶኩመንቱን በፔጅ ብሬክ እንከፋፍለዋለን። ያው ፔጅ ብሬክ ፓርት ዋን ፓርት ቱ ፓርት ስሪ ይልና ተመሳሳይ ፓርት ውስጥ ካለ አንድ አይነት የገጽ አሰጣጥ ይኖረዋል። የተለየ ፓርት ውስጥ ካለ ደግሞ ለዛ ደግሞ የተለየ የገጽ አሰጣጥ ስታይል ይኖረዋል ማለት ነው። ለምሳሌ ከቨር ፔጁን ራሱን ችሎ አንድ ፔጅ ብሬክ እንሰጠዋለን ማለት ነው። ወይም ራሱን ችሎ አንድ ፓርት እንዲሆን እናርገዋለን ማለት ነው። ከዛ ፔጅ ሌአውት ውስጥ ነው የምንገበው ፔጅ ሌአውት ውስጥ ገብተን ብሬክስ የሚላለ ኔክስት ፔጅ የሚለውን ክሊክ እናደርገዋለን። ኔክስት ፔጅ ስንለው ኢንሰርት ሴክሽን ብሬክ ኤንድ ስታርት ኒው ሴክሽን ኢን ዘ ኔክስት ፔጅ ይላል። ይሄ ማለምን ማለት ነው ከቨር ፔጁ ራሱ ከቨር ፔጁ አንድ ሴክሽን ይሆናል። ከዛ ቀጥሎ ወደ ሌላ ሴክሽን ያመጣናል ማለት ነው ይሄኛውን ፓርት ሴክሽን 2 ይለዋል ማለት ነው ከዛ ፔጅ ዋንን አሚን ከቨር ፔጁን ሴክሽን ዋን እንዲለው ኔክስት ፔጅ እንለዋለን ማለት ነው። በዚህ ሰዓት ከቨር ፔጁ ሴክሽን ዋን ነው። እንደገና ደግሞ ይሄ አክኖሌጅመንት ያለው ፓርት ሴክሽን ቱ ይሆናል ማለት ነው ከአክኖሌጅመንቱ ከአክኖሌጅመንት ከአክኖሌጅመንት እስከ እስከ ማን እስከ መጨረሻው ሴክሽን ቱ ነው የሚሆነው እኛ እስካልከፈል ነው ድረስ ማለት ነው። ይህን እንዴት ነው እኛ ማወቅ የምንችለው? ይህን ማወቅ የምንችለው እንዲህ ነው። እዚህ አካባቢ ወይም ደግሞ ሂደር ኤንድ ፉተሩ አካባቢ ላይ ዳብል ክሊክ በምናደርግበት ሰዓት ሂደር ሴክሽን ዋን ይላል። ሂደር ሴክሽን ዋን። ይህን ሴክሽን ዋን እንዲሆን ነው ያደረግ ነው። ይህ ሴክሽን ዋን ነው። ከዛ ቀጥሎ አክኖሌጅመንቱ እና ከዚህ በታች ያለው ገጽ በሙሉ ምን ይሆናል? ሴክሽን ቱ ይሆናል ማለት ነው። ሴክሽንቱ እኛ ካልከፈል ነው በስተቀር ማንኛውም ከዚህ በታች ያለ ዶኩመንት ምን ይባላል? ሴክሽን ቱ ይባላል ማለት ነው። ሁሉንም ሴክሽን ቱ ነው የሚለው። ስለዚህ ለሴክሽን ዋን እኛ የፈለግነውን ፔጅ አሰጣጥ እንሰጣለን ማለት ነው። መጀመሪያ በሴክሽን እንክፋለሁ። ይሄ ፔጅ ዋናውን ማል ከቨር ፔጁ ምን ሆኗል? ሴክሽን ዋን ሆኗል ማለት ነው። ከዛ ሴክሽን ቱ አክኖሌጅመንት፣ ቴብል ኦፍ ኮንቴንት፣ አክሮኒም እስከ አክሮኒም ድረስ ሴክሽን ቱ ይሆንልንና ካክኖ ካክኖሎጂ ካክሮኒም በኋላ ቻፕተር ዋን የሆነው ደግሞ ሴክሽን ስሪ እንዲሆንልን ስንፈልግ እዚህ ላይ ክሊክ እናደርግና እዚህ ላይ ክሊክ እናደርግና ኔክስት ፔጅ ኔክስት ፔጅ ላይ ምን እንዲሆን እናደርጋለን? ኔክስት ፔጅ ላይ ኔክስት ፔጅ ላይ ሴክሽን ስሪ እንዲሆን እናደርጋለን። አንድ አፍታ እዚህ ላይ ሴክሽን ስሪ እንዲሆን እንፈልጋለን። ስለዚህ ሴክሽን ስሪ እናድርገው። አሁንም ፔጅ ሌአውት እንልና ፔጅ ብሬክ ኔክስት ፔጅ ስንለው ምን ይሆናል? እዚህ አካባቢ ላይ ወይም ፎተሩ አካባቢ ላይ ዳብል ክሊክ ስናደርግ ይነግረናል ሴክሽን ቱ፣ ከዛ ሄ ሴክሽን ስሪ ይሆናል ማለት ነው። ስለዚህ ከቻፕተሯን ቀጥሎ እስከ መጨረሻው ሴክሽን ስሪ እንደተባለ ይቀጥላል ይሄኛው ፓርት ደግሞ አክሮኒም ቴብል ኦፍ ኮንቴንት እና አክኖሌጅመንት ደግሞ ሴክሽን 2 ይባላል ከቨር ፔጁ ሴክሽን 1 ተባለ ማለት ነው ስለዚህ በሴክሽን ከፋፋል ነው ማለት ነው መጀመሪያ የተለያዩ ፔጆችን ለመስጠት ፔጅ ነምበር ስለመስጠት ወይም ደግሞ የፔጁን ራሱ ፖርትሬት እና ላንድ ስኬፕ ለማለት ራሱ ይሄ በጣም ወሳኝ ነገር ነው ማለት ነው በሴክሽን መከፋፈል አለብን ማለት ነው። የፈለግነውን ፔጅ ፖርትሬት እናደርገዋለን፣ የፈለግነውን ደግሞ ላንድ ስኬፕ እናደርገዋለን። በፔጅ ብሬክ እና በሴክሽን በመከፋፈል ማለት ነው። ስለዚህ አሁን የተለያዩ ፔጆችን እንስጥ። ከቨር ፔጁ ፔጅ እንዲኖረው አይፈለግም። ስለዚህ ምንድን ነው የምናደርገው? ፔጅ ሌይአውት ውስጥ እንገባ እና ፔጅ ላይ አውት ውስጥ እንገባና ሂደርንድ ፉተሩን አክቲቭ አድርገን ማለት ነው። ሂደርንድ ፉተሩን አክቲቭ እናደረግና ፔጅ ላይ አውት የመጀመሪያው ማለት ከቨር ፔጁ የመጀመሪያው ፔጅ እንዳይኖር እንዳይኖር ስንፈልግ፣ ይሄ እንዲኖር አንፈልግም። ስለዚህ ምን እናደርጋለን? ዲፈረንት ፈርስት ፔጅ እንሏለን ማለት ነው። ዲፈረንት ፈርስት ፔጅ ስንል የመጀመሪያው ፔጅ ገጽ አይኖረውም ማለት ነው። ገጹ ይጠፋል ማለት ነው። ከዚህ ቀጥሎ ያለው ግን ይኖረዋል፣ ሌሎቹ ገጽ ይኖራቸዋል ማለት ነው። አሁን ዲፈረንት ፈርስት ፔጅ ስላልን ከቨር ፔጁ ምንም አይነት ገጽ የለውም። ከዛ አክኖሌጅመንት ላይ ደግሞ ሁለት ሶስት እያለ ነው የሚቀጥል እኛ ግን የምንፈልገው ፈልገው አክኖሌጅመንት አክሮኒም እና ቴብል ኦፍ ኮንቴንት እንዲኖረው የምንፈልገው ፈልገው ምንድነው በሮማን ነምበርስ በሮማን ነምበር ነው እንዲ? እንዲጽፍልን የምንፈልገው ማለት ነው። ሴክሽን ቱ ውስጥ ነው ያለ ነው። ስለዚህ በሮማን ነንበር እንዲጽፍልን እንፈልጋለን። ይሄ ቱ የሚለው ሮማን ነንበር ዋን ነው ማለት ያለበት፣ እዚህ ነው መጀመሪያ ያለበት። ስለዚህ እዚህ ሴክሽን ላይ እንሆንና የመጀመሪያው ከሁለተኛው ከሁለተኛው ሴክሽን የመጀመሪያው ፔጅ ይሄ አክኖሌጅመንት የሚለው ስለሆነ ማለት ነው። ስለዚህ እዚህ ላይ እንሆንና ምን እንላለን ኢንሰርት ፔጅ ፔጅ ነምበር ፎርማት ፔጅ ነምበርስ ላይ ክሊክ እናደርግ ና አንደኛ ስታርት አት የሚለውን ክሊክ እናደርጋለን ሁለተኛ ነምበር ፎርማት ላይ ሮማን ነምበር የሚለውን እመርጣለን ማለት ነው ሮማን ነምበር ሆኖ ስታርት አት ዋን እንዲል እናደርገውና ኦኬ እንለዋለን ማለት ነው ስለዚህ አክኖሌጅመንቱ ላይ ምን ብሎ ጀመረልን ሮማን ነምበር ዋን ብሎ ጀመረልን ማለት ነው ሮማን ነምበር ዋን ብሎ ጀመረልን ማለት ነው ስለዚህ ይህን እያስተዋልን ማለት ነው እንዲታይ ማግኒፋይ ለማድረግ ሮማን ነምበር ዋን ብሎ ጀመረ የት ላይ አክኖሌጅመንት ላይ ማለት ነው አክኖሌጅመንት ላይ ሮማን ነምበር ዋን ብሎ ጀምሯል ማለት ነው ቀጣይ ቀጣይ ሮማን ነምበር ቱ አክሮኒም ቀጣይ ገጽ ላይ ስላለ ይሄ ቴብል ኦፍ ኮንቴንት ሮማን ነምበር ቱ አክሮኒም ሮማን ነንበር ስሪ ከዚህ ቀጥሎ ያለው ፔጅ አራት ነው የሚለው። አራት ነው የሚለው ለምን ለምን ከዛኛው ቅድም እየቆጠረ ስለ መጣና እኛ ሴቲንጉን ስላልስላልቀየር ነው። ቻፕተሯን ላይ ያለው ፔጅ አራት ነው የሚለው ማለት ነው። ስለዚህ ቻፕተሯን ላይ እንደ ገና ምን እንዲል ነው የምንፈልገው? ቻፕተሯን ያለበት ሴክሽን ሴክሽን ስሪ ስለሆነ ይሄ ፔጅ እንደገና አንድ ብሎ በአረቢክ ነንበር አንድ ብሎ እንዲጀምር ነው የሚፈልገው ማለት ነው። ስለዚህ ይህን ለማድረግ እንደ ማንኛውም ኢንሰርት ፔጅ ነንበር ፔጅ ፎርማቱ በዛው እኛ በፈለግነው አይነት ስለሆነ ምናልባት ስታርታት የሚለውን ለመጥቀስ ካልፈለግን በስተቀር ባለበት ነው። ስታርት አት የት ላይ ቻፕተሯን ላይ ዋን ብሎ እንዲጀምር እናደርገዋል ማለት ነው። በሴክሽን ስለከፋፈልነው ይሄ ሴክሽን ሴክሽን ስሪ ስለሆነና ለብቻው ፔጅ ነምበር ሴት ማድረግ ስለምንችል ይሄን ኦኬ ስንለው ቻፕተሯን ላይ ነምበር ዋን ብሎ ፔጅ መቁጠር ይጀምራል ማለት ነው። ቀጣዩ ነምበር ቱ፣ ቀጣይ ነምበር ስሪ እያለ ይሄን በሴክሽን እስካልከፈልነው ነው ድረስ ገጹ ይቀጥላል ማለት ነው። በዚህ መንገድ ፔጅ ነምበራችንን እኛ በፈለግነው አካሄድ መጻፍ እንችላለን ማለት ነው። ከዚህ ቀጥሎ ደግሞ ምንድን ነው፣ በሴክሽን ወይም ደግሞ በሴክሽን ስንከፋፍለው ቅድም እንደነገርኳችሁ ይሄ ሴክሽን ሴክሽን ስሪ ነው። አሁን የተወሰነውን ፔጅ ለምሳሌ ላንድ ስኬፕ ማድረግ ብንፈልግ ይሄ ፖርትሬት ነው የሚባለው የሚቀጥለውን ፔጅ ለምሳሌ ይሄን ላንድ ስኬፕ ማድረግ ብንፈልግ፣ አግድም እንዲሆንልን ብንፈልግ መጀመሪያ በሴክሽን እንከፋፍለዋለን። አሁን ሴክሽን ስሪ ነው ይሄኛው ፎር መሆን አለበት ማለት ነው። እዚህ ላይ ነው እና ፔጅ ሌአውት ብሬክ ኔክስት ፔጅ ስንለው ፎርዝ ሴክሽን ይሆናል ሴክሽን ፎር ይሆናል። ስለዚህ ይሄን ይሄን ፔጅ ላንድስኬፕ ለማድረግ እንደገና አሁንም ህዚህ በታች ያለውን ሌላ ሌላ ሌላ ሴክሽን ማስገባት አለብን ማለት ነው። ፔጅ ላይ አውት ብሬክ ኔክስት ፔጅ እንልና ይሄኛው ፔጅ አሁን ሴክሽን ፋይቭ ይሆናል ማለት ነው። ስለዚህ ሴክሽን ፎርን ሴክሽን ፎር ብቻ ላንድ ስኬፕ እንዲወልን ከፈለግን ፔጅ ላይ አውት ላይ እንገባና ኦሪየንቴሽን ለአንድ ስኬፕ እንላለን ማለት ነው። ስለዚህ ይቺ ፔጅ ብቻ ሴክሽን ፎር ብቻ ምን ትሆናለች? ለአንድ ስኬፕ ትሆናለች ማለት ነው። ሴክሽን ፎር ብቻ ለአንድ ስኬፕ ትሆናለች፣ ሌላው ሌላው ሴክሽን ግን ፖርትሬት ይሆናል ማለት ነው። ገጹ እንዳለ ሆኖ የገጹ ቁጥሩ ምናልባት ያው ሊለያይብን ይችላል። ይሄ እዛው ሊቀጥል ይችላል። ስታርት አት ብለን ነው የምንቀጥለው። ይሄ ሰባት ደርሷል እዚህ ላይ አሁን አዲስ ነው የጀመረብን አይደለም እንዴ? ስለዚህ እዚህ ላይ ምንለው እንችላለን? ኢንሰርት ገጹ ያው ከሆነ ኢንሰርት ፔጅ ነምበር ስታርት አት 8 ነው የምንለው ማለት ነው። ስታርት አት 8 ሴክሽኑ ስለተለያየ ነው ፔጁን የቀየረው ማለት ነው። ስለዚህ ይቀጥላል ማለት ነው። እዚህም ዋን ብሎ ነው የቀጠለው። ስታርት አት ማን ልንለው እንችላለን? ኢንሰርች ኢንሰርት ፔጅ ነምበር ፔጅ ፎርመ ስታርት አት ኤት ብለን አልቀድም ናይን ናይን ብሎ እንዲቀጥል እንፈልጋለን ማለት ነው። ስለዚህ 9 10 እያለ ይቀጥላል ማለት ነው። ናይን ቴን ኢሌቨን እያለ ይቀጥላል ማለት ነው። እዚህ ላይ ሴክሽኑን የቀየር ነው ለምድን ነው? ይሄኛው ላንድስኬፕ እንዲሆን ይሄኛው ደግሞ ፖርትሬት እንዲሆን ስንፈልግ በመሃል እንደዚህ ያረግን ፔጃችንም ላንድስኬፕን ፖርትሬትም በሴክሽን በመከፋፈል ማኔጅ ማድረግ እንችላለን ማለት ነው። ብዙዎች ይሄ አይነት ጥያቄ ስላለ ነው ማለት ነው፣ ይህን ላሳያችሁ የፈለግኩት። በዚህ መሰረት ዶክመንታችሁን የተለያዩ ፔጆች በመስጠት የተለያዩ ላንድስኬፕ ወይም ፖርትሬት በማድረግ ማኔጅ ማድረግ ትችላላችሁ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ።